ጅቡቲ ስንገባ የምስጢር ግንኙነት ነው የምናደርገው። አውሮፕላኑ ገና ሳይነሳ ግን ነገሌ ተብሎ ከማን እንደ ሊክ እንደተደረገ ግን ኋላ አሜሪካኖቹም ሆነን አወቅን። ሬድዋን ሊክ አላረገውም፣ ጌዲዮን ሊክ አላረገውም። ከኔ ጓዶች አንዱ ነው ሊክ ያደረገው። ግን እዛ ድልግሽ ነው ያለ አይደለም። ሰው ምናልባት ሰላም በመፈጠሩ ምክንያት የበለጠ አጣል የሚል ወገን እንደዛ ላይ ያደረግ ይችላል። ይህን ስል ሀፍረትም ጭምር ነው የሚሰማኝ። ከጀመር ነው አይቀር ይዋጣለን፣ እናጠፋቸዋለን የሚላለ እንትኑ በጣም መርኪ ነው የፈጠር ነው። ሲቹኤሽን መርኪ ነው። ስለዚህ ከጀመር ነው አይቀር። በኋላ ፕሪቶሪያ ከፈረምን በኋላ እኮ እንዴት ሳናጠናቀቀው ይቋርጣል ብሎ ያኮረፈ ብዙ ኃይል አለ። አሁንም በየሰፈሩ ሆኖ እንዴት ሳይጠናቀቅ የሚል ያው ማሊያ ቀይሮ የሆነ ነገር ሊሰራ ሲሞክር ተዋለ። ኢቨን እዛ ሄደ ነገሮችን ስናስረዳ መልካም ነገር ይገኝበታል የሚል ነገር ነበረ፣ ግን አልሆነም። ሰላም ተለያይተን ጦርነቱ ስለቀጠለ ከዛ ኋላ። እኔም ታርጌት ነበርኩ። ታርጌትን መሆን ብቻ አይደለም በመስከረም አራት እና ቀጥሎ ኦክቶበር ዋን ልንገናኝ ነበረ። ቀጠሮአችን ሲራዘም ሲራዘም ኦክቶበር ቱዌንቲ ሥሪ ኦክቶበር ቱዌንቲ ቱ አካባቢ ነው የተገናኘ ነው። በዛ ሁሉ ጊዜ መሀል አስር ሺዎች የሚቆጠሩ ሰዎች የተቀጠፉ ወጣቶች የተቀጠፉ ነው። የጅቡቲው ስምምነት የጅቡቲው መድረክ ተኩስ ማቆም የምንችልበት እድል ፈጥረም ቢሆን ኖሮ ስንት ሰው ማዳን እንችል ነበር የሚለው መገመት ብቻ ነው።